የውጭ ጉዳይ ሚኒስቴር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት እያካሄደ ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ውይይቱን መርተዋል። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ዓለም አቀፉ ማህበረሰብና የፌዴራል መንግስት ለክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉ ጥሪ አቅርበዋል። ኢትዮጵያ በብሪክስ የግብርና የቴክኒክ ቡድን ስብሰባ ላይ እየተሳተፈች መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የብሪክስ አባል ሀገራት በታደሙበት ስብሰባ ላይ በብራዚል የኢትዮጵያ አምባሳደር ሉል ሰገር ታደሰ ገለጻ ማድረጋቸውም ተገልጿል። የኢትዮጵያ መንግስት በስንዴ ብሔራዊ ምርትና በአረንጓዴ አሻራ ስራዎች ያገኛቸውን ውጤቶችም አስረድተዋል። በኢትዮጵያ 172 ህሙማን የኩላሊት ንቅለ ተከላ አገልግሎት ማግኘታቸው ተገለጸ። በቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የኩላሊት ንቅለ ተከላ አገልግሎት መሰጠት ከጀመረበት 2009 ዓመተ ምህረት አንስቶ ህሙማኑ አገልግሎቱን ማግኘታቸው ተነስቷል። ሆስፒታሉ በሀገር አቀፍ ደረጃ በኩላሊት ንቅለ ተከላ ሕክምና ብቸኛ ማዕከል መሆኑን በጤና ሚኒስቴር የሜዲካል አገልግሎት መሪ ስራ አስፈጻሚ ባለሙያ ሲስተር መቤት ታረቀኝ ተናግረዋል። አርባ አራት የተለያዩ የገበታ ጨው የምርት አይነቶች ህብረተሰቡ እንዳይጠቀምባቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳሰበ። ባለስልጣኑ በሰራው የገበያ ቅኝት ስራዎች ደህንነታቸውና ጥራታቸው ሳይረጋገጥ ምርቶቹ ለገበያ መቅረባቸውን አንስቷል። በተጨማሪም የሀገሪቱን አስገዳጅ ብሔራዊ ደረጃና የገላጭ ጽሁፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች በቅኝቱ መገኘታቸው ይፋ ተደርጓል።